ችንም እናቀዋለን፣ በደንብ አጥንተነዋል ብዬ አስባለሁ። እና አሁን ግን እንደ ጉባኤ በተለየ መልኩ ነጥብ እየያዝን በደንብ ብናጠናው ከእናንተ ማሳብ እየተቀበል እኔም ደግሞ የያዝኳቸውን የተማርኩባቸውን ነገሮች እያወራን እንደ ስብከት ሳይሆን እንደምን ይሆናል ማለት ነው እንደ ውይይት አድርገን እግዚአብሔር በዚህ መሀል ደግሞ ብዙ እንዲያስተምረን ነው የምንፈልገው። እና ዛሬ ሙሉ የምናጠናው ምሳሌ ምዕራፍ አንድን ነው እንደ ዋና ሀሳብ ከቁጥር 33 ላይ ያለውን፣ ይዤዋለሁ በጣም ልቤን ያሳረፈው ቃል ነውና፣ እንደዚህ ይላል። ምሳሌ ምዕራፋን ከቁጥር 33፣ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላል። ምን ይላል? የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል እና እግዚአብሔርን ስለዚህ ቃሉ እጅግ አገልግሎት እናመሰግናለን። ዛሬም በፊቱ ተሰብስበናል ጆሮቻችንን ልቦቻችንን ሁሉ ከፍተን እንድንሰማ እግዚአብሔር ጸጋውን ያብዛለን። አጭር ጸሎት እናድርግ። ከሰማያት በላይ ከፍ ብለህ ያለ ጥንትም የነበርክ ዛሬም ያለ ለዘላዓለም የምትኖር ህያውና ቅዱስ ዘላለማዊ የሆንክ አምላክና አባታችን ሆይ በእውነት ልክ እንደ ቃል ዛሬም በፊትህ ልክ እንደ ማርያም ከእግሮች ስር ተቀምጠናል። ጌታ ሆይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ብለህናል። እግዚአብሔር ሆይ ዛሬ አንተ ልንሰማ ከመከራ ስጋትም ልናርፍ በኢየሱስ ስም በፊት ተሰብስበናል። አንተ ተቀበለን፣ አሜን። እግዚአብሔር አባትና አምላክ ሆይ ቃልህን ስትልክ፣ በቃልህ ስትናገረን እኛም ጆሮቻችን ልቦቻችን ተከፍቶ እንድናዳምጥ በእውነት አንተን ሰምተን ማረፍ እንዲሆንልን እንድትረዳን ማጸናሃል፣ አሜን። ጌታ ሆይ ይህን ሰንበት ይህንን የእረፍት ቀን ስለሰጠህን በእውነት ከስድስት ቀን ብክነታችን ከውጣ ውረዳችን፣ እግዚአብሔር ሆይ በዓለም ከምናባክነው ከእያንዳንዱ ጊዜ ጌታ ሆይ አንዲቷን ቀን ለአንተ መስጠት እንድንችል እግዚአብሔር አባትና አምላኪ ሆይ በእውነት በፊት መቀደስ እንድንችል እንድትረዳን እኔ ማጸናሃል። ጌታ ሆይ ይህን ስለሰጠህን በእረፍት ቀን ጌታ ሆይ በፊትህ በአንተ ላይ ደግሞ ማረፍ እንድንችል እግዚአብሔር ሆይ ሸክሞቻችንን ሁሉ እንድታራግፍ እኔ ጸልያለሁ። ጌታ ሆይ መንፈስ ቅዱስ በዚህ መካከል እንዲገኝ እግዚአብሔር አባትና አምላኬ ሆይ እንደሚገባል እንደምንረዳው መጠን በኢየሱስ ስም ለእያንዳንዳችን እንዲናገረን እንማጸናለን፣ አሜን። በውይይታችን ሁሉ አንተ ክበር፣ አንተ ብቻ በዚህ ስፍራ ተገኝ። ስለ ሁሉ ተባረክ። በሃው ልጅ በኢየሱስ ክርስቶስ ስም አሜን። እኔ ይሄንን ምሳሌ መጽሐፍን ሳጠረው በሶስት ክፍል ከፈልኩት እና አንደኛው ክፍል ስጦታ አልኩት በዚህ በስጦታው ክፍል ላይ በምሳሌ ምዕራፍ አንድ ከቁጥር ሁለት እስከ ስድስት ላይ እንደዚህ ይላል ጥበብና ተግሳጽን ጥበብና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል ምንን ለማድረግ ጥበብና ተግሳጽን ለማወቅ ማናችንም ጥበብን እንፈልጋለን እንኳን አይደለም የእግዚአብሔርን ጥበብ አይደለም የምድርን እንኳን ጥበብ አውቀን ጥሩ ኑሮ ለመኖር እንሻለንና፣ እንደዚህ ይላል ጥበብና ተግሣጽን ለማወቅ የእውነትንም ቃል ለማስተዋል። ብዙዎች እውነትን ካለማወቅ ካለማስተዋል አይደል? በዓለም እየባከኑ ያሉት። ስለዚህ እንደዚህ ይለናል የእውነትንም ቃል ለማስተዋል። ይሄ ሁሉ ምንድናቸው? ስጦታ ናቸው። አንድም የእውነትን ቃል ማስተዋል፣ ሁለትም ጥበብና ተግሣጽን ማወቅ የጥበብን ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል ስለዚህ ጽድቅን ፍርድን ከዛ ደግሞ የጥበብን ትምህርት ምን ለማለት ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ስለዚህ ምንን ይሰጠናል? ብልሃትን ለምኖች ለማያውቁት ለጎበዛዝቱ ዕውቀትና ጥንቃቄ ሌላ ምን ስጦታ አለው እውቀትና ጥንቃቄ ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይ መልካም ምክርን ገንዘቡ ያደርጋል፤ ምሳሌንና ትርጓሜን፣ የጠቢብን ቃልና የተሸሸገውን ነገር ለማስተዋል። ስለዚህ በዚህ በላይ ካነበብኩላችሁ ውስጥ ምን ምንን ይሰጠናል? እውቀትን ይሰጠናል፣ ጥበብን ይሰጠናል፣ ተግሣጽን ጽድቅን እንድናውቅ ያደርገናል፣ ጥበብን ይጨምራል ከዛ በኋላ ይሄ ሁሉ ስጦታ መጀመሪያ ከቀረበልን በኋላ ልክ ቁጥር ሰባት እና ስምንት ላይ ምን ይመጣል ትዕዛዝ ይመጣል አንደኛ የጥበብ መጀመሪያ ምንድን ነው? እግዚአብሔርን መፍራት ስለዚህ ከላይ ያሉት እንዳለ በረከቶች ለማግኘት እውቀትን ለማግኘት ጥበብን ለማግኘት ጽድቅን ለማወቅ ፍርድን ለማወቅ ቅንነትን ለማድረግ አንደኛ ምን ያስፈልገናል ማለት ነው እግዚአብሔርን መፍራት ስለዚህ የጥበብ መጀመሪያ ምንድን ነው? ይለናል። እግዚአብሔርን መፍራት። ከዛ ወረድ ይልና እንደዚህ ይለናል። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ ምን አትበይ አትተው። ስለዚህ ሁለተኛው ደግሞ ምንድነው? እናትና አባትህን ምን በል። ወዴት ይወስደናል ማለት ነው? ወደ አስርቱ ትእዛዛት ማለት ነው። ከዚያ በኋላ ቁጥር ዘጠኝ ላይ እንደዚህ ይላል። ስምንተኛውን ቁጥር ስናከብር ወይንም ደግሞ የእናትና እናትና አባታችንን ስናከብር ምን ይደረግልናል? ለራስን የሞገስ ዘውድ ለአንገትህም ድሪ ይሆንልናል። ማን ዘውድን ይጠላል? ማን ሞገስን ይጠላል? ማን ክብርን ይጠላል? ስለዚህ እግዚአብሔርን በሰጠው በዚህ ምድር ላይ እንዲያከብረን እኛ ማንን ማክበር አለብን እናትና በጣም ቆም ብዬ ለማስተዋል ሞከርኩና፣ ስንቶቻችን እናትና አባቶቻችን የሚሉን ቃል እንሰማለ የሁላችንም ጥያቄ ነው። ምናልባት ኮቴሽን ውስጥ ወጣቶች ወይም ህጻናት ሊገቡ ይችላሉ። ምን ያህል እናቶቻችን የሚነግሩንን ምን ይላል? የእናትህን ህግ አትተው። ምክንያቱም እናት ለልጅ ሁልጊዜ ምንድን ነው የምታደርገው መልካምን ነው የምታደርገው። ነገር ግን እዚህ ውስጥ አንድ ነገር እንትን የሚለን ነገር አንዳንድ ጊዜ ወላጆቻችን ከምን ተቃራኒ ሆነው እናገኛቸዋለን? ከእግዚአብሔር ቃል አይደል? ለዚህ ነው የጥበብ መጀመሪያ ምንድነው ያለ? እግዚአብሔር እንደው ከእግዚአብሔር ቃል የሚወጣ ወይንም ደግሞ እንደ እግዚአብሔር ቃል እንዳንኖር የሚያደርገን የእናትና የአባት ቃል እና ከባ አንቺ። ምክንያቱም ከማን ጋር ስለሚያጋጭ፣ ከትልቁ አባታችን ጋር ስለሚያጋጭ። ለዚህ ነው የጥበብ ሁሉ መጀመሪያ እግዚአብሔር። ስለዚህ በህይወታችን ማን መጀመሪያ ሊቀድም ይገባል? እሱን በመፍራቱ ስንኖር፣ ከዛ ቀጥለን ደግሞ ወዴት እንሄዳለን? እናትና አባትን ወደ ማክበር እንሄዳለን። እያስተዋላችሁት ከሆነ እግዚአብሔር መጀመሪያ ምንድን ነው እየሰጠን ያለው ስጦታ? ማለት እውቀት፣ ጥበብ፣ ምናምን ይሰጠንና፣ ከዛ ይሄን ሁሉ ለማግኘት ይሄንን አክብሩ ይለናል። እና በጣም እየገረመኝ ነበር። ከዛም በኋላ ቁጥር አስር ላይ እንደዚህ ይላል፣ ልጄ ሆይ ትእዛዙን ይጀምራል ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበላቸው። ደምን ለማብሰስ ከእኛ ጋር ና እናድባ፣ ለንጹህም ያለ ምክንያት ወጥመድ እንሸምቅ ቢሉ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው። ሲኦል ምንድ ነው? ስለዚህ ምን ማለት ነው? በሌላ አነጋገር እንግደላቸው። እንደ ሲኦልም ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ መልካሙን ሀብት ሁሉ እናገኛለን ከምርኮም ቤታቸውን እንሞላለን ዕጣህን ከእኛ ጋር ጣል ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ከእነርሱ ጋር በመንገድ በመንገድ አትሂድ ከጎዳናቸውም እግርህን ፈቀቅ አድርግ ይለናል እዚህ ክፍል ላይ ሁለት ትእዛዝ እናገኛለን አንድ ምን የሚለውን አትግዳል አይደል እንደዚህ ይላል በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። ከዛ ደግሞ ወርታቸው ረዲልና የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም ምን አትበል ይለናል መጽሐፍ ቅዱስ፣ አትመኝ። ከዛ ግን እዚህ ጋር ምን ይለናል? ከዚህ ትእዛዝ ጋር እየነገረን ያለው መልካሙን ሀብት ሁሉ እናገኛለን። የገደሏቸውን ሰዎች ምን ያገኛሉ? ሀብታቸውን ያገኛሉ። መልካሙን ሀብት ሁሉ እናገኛለን። ከምርቁም ቤታችንን ምን እንላለን? እንሞላለን። ስለዚህ ሁለት ትእዛዛትን እየነገረን ነው አይደል? አንደኛው አትመኝ፣ ሁለተኛ ደግሞ አትግደል። አትግደል የትንሹ እንኳን መጽሐፍ ቅዱስ ግድያን ሲገልጾ ምን ይላል? ወንድሙን የሚጠላ ስለዚህ ስንቶቻችን ሰዎችን እንጠላለን። አንዳንድ ባህሪ አለብን ብላል። እንዲሁም እንደዚሁ እንደዚህ ሰዓት አልወዳትም እንላለን። ያን ሰው አናቆም። ጭራሽም በሕይወታችን ምንም አይነት ኮንትሪቢሽን የለውም። ግን እንደዚህ አይተን አንድ ሰው ምን ያምጣት? መጽሐፍ ቅዱስ ወንድሙን የሚጠላ፣ ስለዚህ እግዚአብሔር ለሰው ለሰው ይተሳሳ ማንንም በዚህ ምድር ወደዚህ ምድር ስትመጣ ማንንም እንድንል የመጣ አይደለም። ኢየሱስ መርጦ ቢወደን ኖሮ ማናችን እዚህ እንቀመጥ ነበር። እንደዚሁ አይቶ ቢጠላን ኖሮ ማናችን እዚህ እንቀመጥ ነበር። ምክንያቱም ኢየሱስ ከጠላው ማን ነው በዚህ ምድር መኖር የሚችሉ ሁሉ ሰው ምንድን ነው? ዋች ነው። ኢየሱስ ግን ያለ አንዳች መስፈርት ስለወደደ እኛ በዚህ ስፍራ መገኘት ይቻላል። ስለዚህ ምን ይለናል? ምሳሌ መጽሐፍ ከነዚህ እንደዚህ አይነት ኃጢአትን ከሚሰሩት ጋር ምን አታድርጉ፣ ክብረቱን አታድርጉ። ስለዚህ ዛሬ ምሳሌ መጽሐፍ መንገዳችንን እንድንመርጥ፣ አካሄዳችን እንድናስተካከል፣ ጓደኞቻችንን እንድናይ፣ ጎረቤቶቻችንን እንድናይ፣ አብረራቸው የምንውላቸውን ሰዎች እንድናይ፣ የምንጠቀመውን ኢንተርኔቶች እንድናይ፣ አረ ሶሻል ሚዲያዎቻችንን እንድናይ፣ ምንድን ነው ኤክስፕረስ እያደረገልን ያለ ሰዎችን እንድንጠላ፣ ሰዎችን እንድንገድለው የሰዎችን ነገር እንድንመኝ ነው። አሁን ላይ ሶሻል ሚዲያ ላይ ስናይ እህቴ ምን አለች መሰላችኋል? አንድ ጊዜ በጣም ሶሻል ሚዲያ ተጠቃሚ ሆነች እና በጣም ላግዠሪ ሲሆኑ ነገሮች ብዙ ጊዜ ይለቀቃል እና እሱን እያየች በቃ በጣም የለችም፣ በቃ የራሷን ኑሮ ትተው ሄደች። በምኞት ማለት ነው። በቃ ሀሳቧ ሁሉ ከራሷ ኑሮ ወዴት ሄደ? ወደ ሌላ ሰው። ስለዚህ ሁል ጊዜ ስልኮቻችን ላይ ምንድነ ምሳሌ መጽሐፍ ምናችሁን አስተካክሉ እያለ ነው። አካሄዳችሁን አስተካክሉ። ከነዚህ ጋር ህብረት አታጁ፣ የሰውን ነገር ከሚያስመኛችሁ ጋር፣ ሰውን እንድትገዱ ወይንም እንድትጠሉ ከሚያደርጋችሁ ጋር ህብረት አታጁ እያለ ነው። ከዛ እንደዚህ ይላል። እግዚአብሔር ደስ ሲል መልእክት እንትን ያስቀምጥልንና ከዛ በረከታችን ይነገራል። ከዛ ቁጥር 23 ላይ እንደዚህ ይላል፦ ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋል፣ አሜን። ቃሌንም አስተምራችኋል፣ አሜን። ስለዚህ የእግዚአብሔርን ቃል ከሰማ የእሱን ዘለፋ ወይንም ደግሞ ተግሣጹን የምናዳምጥና ወደ መንገዳችን የምንመለስ ከሆነ ምን አረግላችኋለዋል? መንፈሴን አፈስላችኋል፣ ቃሌም አስተምራችኋል። መንፈስ ቅዱስን ስናስብ ሁልጊዜ ዋዳ ይምራችሁ፣ መጀመሪያ የሚመጣው ሐዋርያቶች ናቸው። ህይወታቸው ኮምፕሊት ነው። ማናችን እንደ ጳውሎስ መኖር አልፈልግ የማይፈልግ እዚህ ውስጥ አይኖር። ሁሉም ሰው እንደ ጳውሎስ እንደ ጴጥሮስ አደለ እንደ ዮሐንስ ኑሮ ማለት ይፈልጋል። ይህንን ኑሮ ለመኖር ደግሞ እግዚአብሔር ምን አለ እያለ ነው፣ ዘለፋዬ ተመለሱ፣ አካሄዳችሁን ምንበር እያለ ነው፣ አስተካክሉ እያለ ነው። ሶስተኛው ክፍል ብዬ የከፈልኩት ቅጣት እግዚአብሔር የፍቅር እና የምሕረት አምላክ እንደሆነ ሁሉ የምን አምላክ ነው? የፍትህ አምላክ የቀጥ ያጠፋውን ደግሞ ምን ይሏል? ይቀጣዋል። ምክንያቱም ምሕረትና ቸርነቱ ምን ያለ የበዛ አምላክ። ሁልጊዜ በተመለሱን ቁጥር እግዚአብሔር ከኛ ጋር ኮሚኒኬሽኑን ሊያስተካክል አብሮ ሊቆይ አብሮ ሊዘልቅ ፈቃደኛ አምላክ፣ ግን እምቢል አለ ከመንገዱ ርቆ ለሄደ እግዚአብሔር ምን አለው? ከጣጣ ምሳሌ መጽሐፍ ቅጣቱ እንደዚህ ይነግራል። ከቁጥር 24 በጠራው ጊዜ እምቢ ስላላችሁ፣ ቅድም ዘለፋዬን ስሙ ምን በሩላል፣ ተመለሱ በጠራዋችሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋይንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ እስቃለሁ፣ ጥፋታችሁ በእም በመጣ ጊዜ አላግጠባችሁ። ድንጋጤ እንደጎት በደረሰባችሁ ጊዜ፣ ጥፋታችሁ እንደ አውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን ምን አይላል። ተክተው ይሹኛል፣ ነገር ግን ምን አይሉኝ አያገኙኝ እውቀትን ጠልተዋልና፣ እግዚአብሔርንም መፍራት አልመረጡምና፣ ምክሬን አልፈቀዱምና፣ ዘለፋይንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ምን ይላሉ? ይበላል። ዘለፋይን ሁሉ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገላቸዋል። ሰነፎችንም ቸልተኛና ሸልተኛ መሆን ምን ይላቸዋል? ያጠፋቸዋል፣ ይለናል። ቁጥር ሰባት ላይ ቅድም ስናነ ምን ይል ነበር? የጥበብ መጀመሪያ እግዚአብሔርን መፍራት ነው፤ ሰነፎች ግን ጥበብና ተግሣጽን ይንቃሉ ይለናል። እዚህ ጋር ደግሞ አላዋቂዎች ከጥበብ መራቅ ምን ይላቸዋል? ይገላቸዋል። እግዚአብሔርን አለመፍራታቸው፣ ምክንያቱም የጥበብ ሁሉ መጀመሪያ ምንድን ነው? እግዚአብሔርን መፍራት ነው። እግዚአብሔርን አለመፍራታቸው ይገላቸዋል። ሰነፎች ቸልተኛ መሆናቸው ምን ይላቸዋል? ያጠፋቸዋል። እግዚአብሔር ከእንደዚህ አይነት ቅጣት ይሰማል። አሜን። ማስተዋላችንን ይመልስ ነው። የጥበብ ሁሉ መጀመሪያ የሆነውን እሱን መፍራትን በልባችን ያትምል። አሜን። ከዛ ግን ቁጥር 33 ላይ መግቢያ ላይ ልክ እንዳለበኩት ደስ ይላል የሚሰማኝ ግን መልካ ይቀ ከመከራ እስከ ያርዱት ዛሬ እግዚአብሔርን መስማት ይሆነልን፣ እሱን ሰምተን የእውነት በእርጋታ መቀመጥ ከመከራ ስጋት ሁሉ ማረፍ ይሆነልን። እንግዲህ እኔ ዛሬ ከምሳሌ መጽሐፍ የተማርኩትን ያስኳቸው ነጥቦች ይህን ይመስላሉ። ስለዚህ አሁን ደግሞ ወደ እናንተ መጣና ሀሳብ ምን እንደተማራችሁ፣ በህይወታችሁ ላይ ምን እንደጨመረላችሁ ይህን ሁሉ እያሰብን እንወይ